አባቶይ በኢየሱስ ክርስቶስ ስም ጸልያለሁ። በዚህ ሰዓት የተጨነቀች ነፍስ ብትኖር፣ በዚህ ሰዓት ያዘነች ነፍስ ብትኖር፣ በዚህ ሰዓት እርዳታ የሚያስፈልጋት ነፍስ ብትኖር፣ አሁን በኢየሱስ ስም ኃይል ይለቀቅላቸው፣ ጸጋ ይለቀቅላቸው፣ ጉልበት ይለቀቅላቸው። ፕሮሰሳቸው የተያዘ ሕመም ውስጥ ያሉ ሕመም ውስጥ ያሉ፣ ጭንቀት ውስጥ ያሉ፣ መከራ ውስጥ ያሉ፣ ጥያቄ ውስጥ ያሉ አሁን በናዝሬቱ ጌታ በኢየሱስ ስም ጸልያለሁ። አንድ ኃይል መጥቶ ረዳችሁ ካላችሁበት ችግር በኢየሱስም የምትወጡበትን ኃይል እግዚአብሔር ለቀቀላችሁ ተቀበሉ። በኢየሱስም በኮመንት ኃይልን እቀበላለሁ ብላችሁ ጻፉ። ኃይልን እቀበላለሁ ካለሁበት ችግር እወጣለሁ በሉ። አሁን የሚረዳችሁ ኃይል ያገኛችኋል። ማሌኮ ዛሜል ፍራዲያኖስ ታካዳቫይኒያ አዲኮስ ታካፕራኖንዳ በናዝሬቱ ጌታ በኢየሱስ ኃይል ኃይል ኃይል ኃይል ተለቀቀላችሁ። የሚያማችሁ ሰውነታችሁን የያዘ ጉልበታችሁን የያዘ አቅማችሁን የያዘ ያዳከማችሁ ያዳከማችሁ የጨለማ ኃይል፣ ብዙ ነገሮቻችሁ የታሰሩ በናዝሬቱ ጌታ በኢየሱስ ከዚህ ሰዓት ጀምሮ መፈታት እንዲሆንላችሁ ጸለያለሁ። ከዚህ ሰዓት ጀምሮ ሪሊዝ እንድትሆኑ ጸለያለሁ። ኃይል አገኛችሁ። ኃይል አገኛችሁ። ኃይል አገኛችሁ። ኃይል በኢየሱስ ስም አገኛችሁ። እንዳትገደቡ ጸልያለሁ። እንዳትገደቡ ጸልያለሁ። የተስፋ ቃል ይዛችሁ የተቀመጣችሁ ነገር እየዘገየባችሁ ለቅሶ ውስጥ ያላችሁ ሐዘን ውስጥ ያላችሁ ከዚህ ሰዓት ጀምሮ አሌከው ዛማ ብራንያማ የመጽናናት መንፈስ ለቀቀላችሁ ጌታ። ነፃ የምትወጡበትን ኃይል ለቀቀላችሁ ጌታ። አትያዙም። ከእንግዲህ ወዲህ አትያዙም። ላትያዙ ትፈታላችሁ ላትያዙ ትፈታላችሁ። በተደጋጋሚ በጨለማ ኃይል የሚደገምባችሁ የእናንተን ነገር ጨለማ እያነቀ የሚወስድባችሁ ዛሬ አስተፋር፣ ዛሬ ይተፋሉ ጠላቶቻችሁ፣ በኢየሱስ ስም ይተፋሉ፣ ይተፋሉ፣ ይተፋሉ። የእናንተን በረከት የዋጡ የእናንተን በረከት የያዙ የእናንተን እድል የያዙ መናፍስቶች ከዚህ ቀን ጀምሮ እንዲተፋ አዛሉ። ፋይናንሳችሁ የተዋጠባችሁ ሰላማችሁ የተዋጠባችሁ ከዚህ ሰዓት ጀምሮ በኢየሱስ ስም ጠላት እንዲተፋ አዛሉ። በተለያየ ዓለም ክልል ላይ ሆናችሁ ይህን የምትከታተሉ ይህን ጸሎት የምታዩ ይህን ጸሎት የምትሰሙ አሁን ኃይል ያገኛቸዋል። ማሌ ዞፌዲያኖ ሳካታላ ብራና። የመቶ አለቃ ቃል ብቻ ተናገር ነው ያለው። እኔ አሁን ቃል ብቻ እናገራለሁ። ባላችሁበት ስፍራ ኃይል ይገለጣል። ባላችሁበት ስፍራ ፈውስ ይገለጣል። ባላችሁበት ስፍራ ማዞፌዲያኖ ሳካታላ ብራዲያ መለቀቅ ይሆናል። ኃይል በኢየሱስ ስም ያገኛቸዋል። እስራት ውስጥ ያላችሁ እስራት ውስጥ ያላችሁ ከዚህ ሰዓት ጀምሮ እንድትፈቱ ጸልያለሁ፣ እንድትለቀቁ ጸልያለሁ። መውጣት ፈልጋችሁ መውጣት ካልቻላችሁበት ስፍራ አሁን አንድ ኃይል እንዲያወጣችሁ ጸልያለሁ። ጴጥሮስ በታሰረበት ስፍራ የጌታ መልአክ ሄዱ ጴጥሮስን ካለበት ወይኒ ሰንሰለቱን ፈቶ ጴጥሮስ ህልም እየመሰለው ራእይ እየመሰለው ካለበት ወይኒ እንደወጣ ህልም እየመሰላችሁ ካላችሁበት መከራ እንድትወጡ ጸለያለሁ። ትወጣላችሁ። ትወጣላችሁ። አትከርሙም በአንድ ስፍራ። ስፍራን ያስቀየራችኋል። አሁን ካላችሁበት የመከራ ስፍራ ያስቀየራችኋል። አሁን ካላችሁበት የችግር ስፍራ ያስቀየራችኋል። ጉልበት አለን ብለው፣ ጉልበት አለን ብለው የእናንተን ነገር የያዙ የእናንተን ፕሮሰስ የያዙ የእናንተን ፋይናንስ የያዙ የእናንተን ኦፖርቹኒቲ የያዙ ከዚህ ሰዓት ጀምሮ በሰማይ ስልጣን እጸለያለሁ። በናዝሬቱ ጌታ በኢየሱስ ስም ነፃ እንድትወጡ ጸልያሉ መፈታት ሆነላችሁ መፈታት ሆነላችሁ መፈታት ሆነላችሁ ኮመንት ላይ መፈታት ሆነልኝ ብላችሁ ጻፈው አንድ ኃይል ይመጣል ወደ እናንተ ዜኮ እንዳ ፍራንያ ነመስ እግዚአብሔር ይመጣል የሚከለክለው የለም አሁን ባላችሁበት ስፍራ ላይ እግዚአብሔር እንደሚመጣ አምናችሁ ከእናንተ ጋር እንዳለ አምናችሁ ነፃ እንደሚያወጣ አምናችሁ ነፃ እንደሚያወጣችሁ አምናችሁ የምትቀበሉ ሰዎች ኮመንት ላይ አሁን ነፃ እወጣለሁ ብላችሁ ጻፉ። ነፃ እወጣለሁ ነፃ እወጣለሁ ብላችሁ ጻፉ። ቫዳ ሶፍሬጂያኖ ሳካታላ ፕራካዳቫ መጣላችሁ። 38 ዓመት የቆየበትን ጉዳይ አልጋን ተሸክመ ሂድ በሚል ቃል ኢየሱስ ነፃ እንዳወጣው ዛሬ የኢየሱስ መንፈስ እኔ ጋር አለ እጸልያለሁ። ዓመታት ያስቆጠረባችሁ ጉዳይ ብዙ ወር ያስቆጠረባችሁን ጉዳይ በኢየሱስ ስም እግዚአብሔር ዛሬ ያራግፍላችኋል። እግዚአብሔር ዛሬ ያራግፍላችኋል። ነጻ ትወጣላችሁ። ነጻ ትወጣላችሁ። በተለያየ ዓለም ክልል ላይ ሆናችሁ ልጆቻችሁ፣ የታሰሩ ልጆቻችሁ በህመም ውስጥ ያሉ፣ እናንተም በተለያየ ህመም ውስጥ ያላችሁ፣ ጥያቄ ውስጥ ያላችሁ ከዚህ ሰዓት ጀምሮ ነፃ የሚያወጣችሁ መለኮታዊ ኃይል አገኛችሁ። ነፃ የሚያወጣችሁ መለኮታዊ ኃይል አገኛችሁ። ነፃ የሚያወጣ መለኮታዊ ኃይል አገኛችሁ። የአእምሮ ህመም ውስጥ ያሉ ሰውነታቸው የታሰረ በጌታ በኢየሱስ ስም እጸልያለሁ። ከዚህ ሰዓት ጀምሮ የፈውስ ኃይል ተለቀቀላችሁ፣ መለኮታዊ ጤንነት እንዲሆንላችሁ እጸል ያለሁ በኢየሱስ ስም ተለቀቀላችሁ። ጤንነት፣ ፈውስ ተለቀቀላችሁ። መፈታት እንዲሆንላችሁ ጸልያለሁ። ውሰዱ። በጌታ በኢየሱስ ስም ተለቀቀላችሁ፣ ተለቀቀላችሁ፣ ተለቀቀላችሁ ማላኮፕራ ደስታችሁ የተነጠቀባችሁ ሰላማችሁ የተነጠቀባችሁ ትዳራችሁን ለማበጣበጥ ጠላት መሀል ገብቶ ልጆቻችሁን ለመበተን ትዳራችሁን ለመበጥበጥ የመጣ የጠላት ሐሳብና እቅድ ከዚህ ሰዓት ጀምሮ እንዲፈርስ ጸልያለሁ። በኢየሱስ ስም እንዲፈርስ ጸልያለሁ። በኢየሱስ ስም እንዲፈርስ ጸልያለሁ። ገንዘብ ወደ እጆቻችሁ ሊገባ ሲል ጣልቃ እየገባ የሚከለክል መንፈስ የናንተን ስራ የሥራችሁን ውጤት እንዳትቀበሉ የሚያደርግ። ማካሶ ብራን ያቫናው ሳካታላ ብራን በረከታችሁን የሚበላ መንፈስ ከዚህ ሰዓት ጀምሮ እከለክላለሁ ከዚህ ሰዓት ጀምሮ እከለክላለሁ ተመታ ከቤታችሁ ላይ ተመታ ከስራችሁ ላይ ተመታ ከመንገዳችሁ ላይ ነፃ የምትወጡበትን ኃይል እግዚአብሔር ለቀቀላችሁ በኢየሱስ ስም ለቀቀላችሁ ክብር ለኢየሱስ ይሁን በኢየሱስ ስም ጸለይኩላችሁ መፈታት ሆነላችሁ መፈታት ሆነላችሁ ክብር ለኢየሱስ ይሁን ተባረኩ ጸጋ ይብዛላችሁ